ሰላም አለይኩም ወራህመቱ ላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። እጅግ ወሳኝ ወሳኝ በጉጉት ሲጠበቅ የነበረው አዲሱን ረቂቅ አዋጅ አዲሱን መመሪያ በተመለከተ በመላው ሀገሪቱ ላይ ተግባራዊ እንዲደረግ ሙሉ በሙሉ መጽደቁ ከደቂቃዎች በፊት ይፋ ሆኗል። እንግዲህ በትናንትና ዕለት የህዝብ ተወካዮች ምክር ቤት አራተኛ ዓመት አርባ አንደኛ መደበኛ ስብሰባውን በዛሬው ዕለት እንደሚያካሄድና የብዙዎች ጥያቄ የሆነውን የንብረት ታክስን መተመለከተ ሙሉ መግለጫ ነው በዛሬ ዕለት የወጣው ሙሉ ዝርዝሩን ወደ እናንተ ይዘንላችሁ ቀርበናል። በሌላው መረጃችን የኢትዮጵያ ብሔራዊ ባንክ አዲስ መመሪያ ይፋ አድርጓል። በዚህም ከዚህ በፊት አስገዳጅ መመሪያ ይፋ ያደረገ ቢሆንም በዛሬ ዕለት ይህንን አስገዳጅ መመሪያ ሙሉ በሙሉ ማንሳቱን የሚያትት ሙሉ ሪፖርት ይፋ ሆኗል ወደ እናንተ ከማድረሳችን ባሻገር ለአዲስ አበባና አካባቢዋ ነዋሪዎች በሙሉ ቤት ንብረት ላላቸው እጅግ በጣም ወሳኝ ወሳኝ የሆነ መረጃ ወጥቷል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮውን ላይክ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆየ። እንግዲህ ክብራን ተመልካቾቼ ብዙዎቻችሁ በኮመንት ስጠይቁኝ ነበረ ይህች ቀን ለማየት በዛሬ ዕለት እንግዲህ የሕዝብ ተወካዮች ምክር ቤት የብዙዎቻችሁ ጥያቄ የሆነውን የንብረት ታክስን በተመለከተ በመላው ሀገሪቱ ላይ ተግባራዊ እንዲደረግ በዛሬ ዕለት ከደቂቃዎች በፊት ይፋ አድርጓል። የእሱን መረጃ ወደ እናንተ በማስቀደም የሁሉንም አንድ ባንድ ወደ እናንተ እናደርሳለን። እጅግ በጣም ጠቃሚና ጠቋሚ የሆነ መረጃ ነው እስከ መጨረሻው ድረስ ተከታተሉ። እንግዲህ በዛሬ ዕለት አዲስ አበባ ነዋሪዎች በሙሉ በአዲስ አበባ ስያሜ ያልተሰጣቸው 32,000 መንገዶች አዲስና ዘመናዊ ያድራሻ መለያ ቁጥር ሊሰጣቸው ስለመሆኑ አዲስ መመሪያ ይፋ ሆነዋል። የአዲስ አበባ ከተማ የመሬት ይዞታ ምዝገባና መረጃ ኤጀንሲ የአድራሻ ስርዓት ዝርጋታና አስተዳደር ዳይሬክተር ተመስገን ኃይለ ዮሐንስ ለኢትዮ ኤፍኤም አዲስ 97.1 እንደተናገሩት በከተማዋ የሚታወቁና ይፋዊ ስያሜ ያላቸው መንገዶች ቁጥር 133 ብቻ ናቸውም ብለዋል። በከተማዋ 32000 መንገዶች ምንም አይነት ስያሜና ቁጥር ያልተሰጣቸው እንደሆኑ ጠቅሰው በአዲስ የአድራሻ ሥርዐት መሠረት ስያሜና መለያ ቁጥር እንደሚያገኙ ዳይሬክተሩ ተናግረዋል። በተጨማሪም ከመንገዶቹ ጋር ትስስር ያላቸው አንድ ሚሊዮን ቤቶች አዲስ የቤት ቁጥር እንደሚሰጣቸው ነው የተገለጸው። ይህ በእንዲህ እንዳለ በጉጉት ሲጠበቅ የነበረው የብዙዎቻቸው ጥያቄ የሕዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 41ኛ መደበኛ ስብሰባ ላይ ተገኝተው በፌዴራል መንግሥት 2018 ረቂቅ በጀት ላይ ከምክር ቤቱ አባላት ለተነሱ ጥያቄዎች ማብራሪያ የሰጡት የገንዘብ ሚኒስትሩ አቶ አህመድ ሺዴ በሚቀጥለው በጀት ዓመት የብዙዎች ጥያቄ የሆነውን የንብረት ታክስ በተመለከተ አዲስ መግለጫ በመላው ሀገሪቱ ላይ ይፋ ይሆናል ብለዋል። ከዚህ በፊት ባልተለመደ መልኩ ዕዳ እየተከፈለ የሚገኘው የመንግሥት በሚሰጣቸው አገልግሎቶች ገቢ እያገኘ መውጣቱን ገልጸው ገቢ የማያስገኝ አገልግሎት አክሳሪ ነው ብለዋል። በአዲስ አበባ የንብረት ታክስ ክፍያ ተግባራዊ መደረጉን በማስታወስ በሚቀጥለው በጀት ዓመት የንብረት ታክስ በክልሎች ሙሉ በሙሉ ተግባራዊ እንደሚደረግ በአብላጫ ድምፅ ጸድቋል። አዲስ መንገዶችን ለመስራት በበቂ ሁኔታ ጥናት ማድረግ ያስፈልጋል፣ ያሉት አቶ አህመድ ሽዴ ባለፉት ሰባት ዓመታት የልማት ኢፍትሐዊነት ከተነሱባቸው መካከል ዋና ዋና መሆናቸውን ነው ያነሱት። የመልሶ ማቋቋምን በተመለከተ መንግስት በከፍተኛ ደረጃ እየሰራ መሆኑን ጠቁመው ለዚህም ከፍተኛ ገንዘብ በመመደብ እየተንቀሳቀሰ ነውም ብለዋል። የካሳ ክፍያ በመንግስት ላይ ከፍተኛ ጫና እያስከተለ በመሆኑ ለካሳ ክፍያ በሚል የሚደረጉ ያልተገቡ እንቅስቃሴዎች ላይ ክልሎች በትኩረት መስራት አለባቸውም ብለዋል። በዚህ መሰረት የመሰረተ ልማት አስፈላጊነት ህዝቡ ግንዛቤ እንዲጨብጥ በማድረግ መንግስት ያለበትን የውጭ ጫና መቀነስ ያስፈልጋል ነው ያሉት። በጀቱ ደህንነቱን ለመቅረፍ ከፍተኛ ሚና እንደሚኖረውና የማክሮ ኢኮኖሚውን ውጤታማ ለማድረግ እንደሚያግዝም ተናግረዋል። ሆኖም በገንዘብ ሚኒስትሩ አህመድ ሽዴ በሚቀጥለው በጀት ዓመት ክልሎች የንብረት ታክስን ሙሉ ለሙሉ ተግባራዊ ማድረግ እንደሚጀምሩ በመላው ሀገሪቱ ላይ ተግባራ ሙያዊ ሊደረግ ስለ መሆኑ በአብላጫ ድምፅ ጸድቋል። ሌላው መረጃችን ከኢትዮጵያ ብሔራዊ ባንክ በኩል አዲስ መረጃ ይፋ ሆኗል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በሁሉም ንግድ ባንኮች ላይ የተጣለው አስገዳጅ መመሪያን በተመለከተ እንዲነሳ ወስኗል። የኢትዮጵያ ብሔራዊ ባንክ ባወጣው መግለጫ እንዳስታወቀው የገንዘብ ፖሊሲ ኮሚቴው ዛሬ ባደረገው ውይይት የተለያዩ ውሳኔዎችን አሳልፈዋል። ከነዚህም ውሳኔዎች ውስጥ አንዱ ሁሉም ንግድ ባንኮች የረዥም ጊዜ የግምጃ ቤት ቦንድ እንዲገዙና የሚያስገድደው የኢትዮጵያ ብሔራዊ ባንክ መመሪያ እንዲነሳ ያሳለፈው ውሳኔ ተጠቃሽ ነው። አሁን ላይ የመንግስት ገቢ የማሰባሰብ አቅም በእጅጉ በመሻሻሉ እንዲሁም መንግስት የበጀት ጉድለት ለማሟላት የውጭና ገበያ መር የሆነ ሀገር ውስጥ የማዳበሪያ አማራጮችን እየተጠቀመ በሆኑ በባንኮች ላይ ተጥሎ የቆየውን ይህንን አስገዳጅ መመሪያ አሁን ላይ ማንሳቱ ተገቢ መሆኑን ኮሚቴው አምኖበታል ሲል መግለጫውን ጠቁመዋል። ኮሚቴው ያመነበት ይህ የገንዘብ ፖሊሲ ምክር ሐሳብ ሌሎች ለብሔራዊ ባንክ ቦርድ ቀርቦ መጽደቁን መግለጫውም አመላክቷል። ይህ በእንዲህ እንዳለ ሁሉም ንግድ ባንኮች የረዥም ጊዜ የግምጃ ቤት ቦንድ እንዲገዙ በሚያስገድደው የብሔራዊ ባንክ መመሪያ መሰረት ባንኮች መመሪያውን ተግባራዊ መሆን ከጀመረበት እንደ አውሮፓውያን አቆጣጠር ከጃንዋሪ 2022 ጀምሮ በአጠቃላይ ዓመታዊ ብድራቸው አምስት በመቶ የሚሆነውን ለዚህ የቦንድ ግዥ ሲውሉ ቆይተዋል። በዚህ መመሪያ መሰረት የገዙት ቦንድ የሚመለሰው ለቦንድ ግዥ የዋሉት ገንዘብ ተመላሽ የሚደረግላቸው ከአምስት ዓመት ቆይታ በኋላ ሲሆን ባንኮች መመሪያው ተግባራዊ መሆን ከጀመረበት ወር አንስቶ እንደ አውሮፓውያን አቆጣጠር እስከ ጁን 30 2024 ድረስ የገዙት የቦንድ መጠን 94 ቢሊዮን ብር መሆኑን የገንዘብ ሚኒስትሩ የመንግሥት ዕዳ መግለጫ ያመላክታል። በገንዘብ ፖሊሲ ኮሚቴ ያሳለፈው ሌላኛው ውሳኔ በባንኮች ላይ የተጣለውን የብድር ዕቀባ የተመለከተ ሲሆን በአሁኑ ወቅት በባንኮች ዓመታዊ የብድር እድገት ላይ የተቀመጠው የ18 በመቶ ጣሪያ እስከ መጪው መስከረም 2018 ድረስ እንዲቀጥል ኮሚቴው ወስኗል። ለዚህም የሰጠው ምክንያት አሁን ላይ የዋጋ ግሽበት የመርጋት አዝማሚያ እየታስተዋለ ቢሆንም ይህንን ማስቀጠል አስፈላጊ በመሆኑ በባንኮች ላይ የተጣለው የብድር እድገት ጣሪያ ባለበት እንዲቆይ ማድረግ አስፈላጊ እንደሆነ ነው ሙሉ ሪፖርቱ ያስነበበው።